እያዩት ከፍ ከፍ አለ። የሐዋርያ ሥራ ምዕራፍ አንድ ከቁጥር ስምንት ላይ ስንመለከት ይህንን ኃይለ ቃል እናገኘዋለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህን ዓለም የመጣበትን ዓላማ ከፈጸመ በኋላ እነሆ ደቀ መዛሙርቱን እስከ ቤታንያ ይዟቸው ወጣ ይላል። ወአውፅኦሙ አፍአ እስከ ቤታንያ የሉቃስ ወንጌል ምዕራፍ 24 ከቁጥር 51 ላይ ስንመለከት ሐዋርያትን እስከ ቤታንያ አወጣቸው ይለናል። እነሆ መድህን ዓለም ኢየሱስ ክርስቶስ ሐዋርያትን ደቀ መዛሙርቱን እስከ ቤታንያ ይዟቸው ወጣ ይላል። ይዟቸው ከወጣም በኋላ እንዲህ አላቸው። የሉቃስ ወንጌል ምዕራፍ 24 ከቁጥር 51 ጀምረን ስንመለከት እንዲህ ይላል። እስከ ቢታንያ አወጣቸው እጆቹንም አንስቶ ባረካቸው፣ ይላል ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ፣ ይላል የእግዚአብሔር ቤተሰቦች። ባረካቸውና ወደ ሰማይ አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ተቀመጡ ይለናል። ይሄኛው ቃል የሉቃስ ወንጌል ምዕራፍ 24 ከቁጥር 50 ጀምረን ስንመለከተው ይህንን ያስነብበናል። ቅድም ግን በርዕስነት የጠቀስኩላችሁ የሐዋርያ ሥራ ምዕራፍ አንድ ከቁጥር ስምንት ላይ ስንመለከት እያዩትም ከፍ ከፍ አለ ይላል። እያዩትም ከፍ ከፍ አለ ክርስቶስ ኢየሱስ የድንግል ማርያም ልጅ ሐዋርያትን እንዲህ አላቸው። እነርሱም በተሰበሰቡ ጊዜ ጌታ ሆይ፣ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? ብለው ጠየቁት። እርሱም እንዲህ ያላቸው አብ በገዛ ሥልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ካላቸው በኋላ፣ ነገር ግን አለ ነገር ግን መንፈስ ቅዱስን መንፈስ ቅዱስን በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳርቻም ድረስ ምስክሮቼ ትሆናላችሁ። ምናለ ምስክሮቼ ትሆናላችሁ፣ እስከ ተለብሱ ኃይለ እምአርያም፣ ኃይልን ከሰማይ ኃይልን ከላይ እስከምልክላችሁ ድረስ እናንተም በኢየሩሳሌም ተቀመጡ ብሏቸዋል። ቅድም እንደነገርኳችሁ ታዲያ ምናለ መሰላችሁ በእናንተ ላይ መንፈስ ቅዱስ እስከሚወርድ ድረስ ወይንም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ አለ። ምኖቼ ትሆናላችሁ፣ ምስክሮች ትሆናላችሁ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍም አለ ይላል። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆመው፣ ደግሞ የገሊላ ሰዎች ወይ፣ ወደ ሰማይ እየተመለከታችሁ ስለምን ምን ቆማችኋል? ስለምን ምን ወደ ላይ ታያላችሁ? ስለምንድን ነው የምትመለከቱ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ አይቀርም ይመጣል አሏቸው። ምናሏቸው ይመጣል ይሄ ትኩር ብላችሁ ወደ ሰማይ ሲወጣ ያያችሁት እንደወጣ አይቀርም ይመለሳል ይመጣል መቼ ለፍርድ መቼ ዓለምን ሊጠቀልል አመያቀውም አባጋ በየማኑ ዋጣሌ በጸጋሙ ይላል በማቴዎስ ወንጌል ምዕራፍ 25 ከቁጥር ሰላሳ አንድ ስትመለከቱ ክርስቶስ ኢየሱስ የድንግል ማርያም ልጅ ለፍርድ በመጣ ጊዜ እነሆ ጻድቃንን በቀኙ ኃጣንን በግራው ያቆማቸዋል። ይላል ምን ይላል መሰላችሁ? ከዛን በኋላ እናንተ የአባቴ ቡሩካን፣ በቀኝ ያሉትን ለዘላለም መንግሥተ ሰማያትን ተወርሱ ዘንድ ይገባቸዋል። በግራ ያሉትን እናንተ ርጉማን ይላቸዋል። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም ይላቸዋል። የእግዚአብሔር ቤተሰቦች ነገር ግን ይሄንን ነው መላእክት የተናገሩት እነሆ እንደሄድ አይቀርም ይመጣል ለምን ለፍርድ ይመጣል ለምን ዓለምን ሊያሳልፍ ይመጣል የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለአዳም በገባለት ቃል ኪዳን ከሰማይ አሰማያት ወርጄ ከሌሊት ልጅ ተወልጄ በምድር ተመላልሼ መከራን ተቀብዬ አድናለሁ ብሎት ነበር አደለ በዛም በገባለት ቃል ኪዳን ከሰማይ አሰማያት ወረደ እነሆ በምድር ተመላለሰ። በአይሁድ እጅ ተያዘ፣ ተደበደበ። እነሆ ሞተ፣ እነሆ ተሰቀለ፣ እነሆ ተቀበረ። ሙስና መቃብርን አፈራርሶ ተነሳ። አዳምን ከነልጆቹ ልጆቹ ነፃ አወጣና እነሆ ለአርባ ቀናት ያህል በተለያየ መልኩ ለአስራ አንድ ጊዜ ለደቀ መዛሙርቶቹ እየታያቸው ቆየ ይላል ቤት በምድር ማመድን ዓለም ኢየሱስ ክርስቶስ በለበሰው ሥጋ እየታያቸው እንደ አምላክነቱ የአምላክነትን ሥራ እየሠራ ለአስራ አንድ ጊዜ ተገለጠላቸው። አንዳንዴ በጉባኤ እያሉ፣ አንዳንዴ ለብቻቸው፣ አንዳንዴ ለሁለቱ፣ አንዳንዴ በባሕር ዳር አሣ ያጠምዱ ሲሄዱ፣ እንደገና ቤታቸውን ዘግተው እነሆ ሲያወጡ ሲያወርዱ፣ ስለራሱ ሲናገሩ፣ ስለ ኑሯቸውም ሲናገሩ፣ እነሆ ይገለጠላቸው ነበረ። ከዚህን በኋላ ነው አርባ ቀን ሲሞላ ደቀ መዛሙርቱን ወደ ቤታንያ ይዟቸው ሄደ። እነሆ ባረካቸው፣ ቀደሳቸው፣ ስልጣን ሰጣቸው ነው። በቃ ስልጣን ሰጣቸው። እነሆ ዘፈታይክሙ በምድር ይኩን ፍቱሃ በሰማያት ዘአሰርክሙ በምድር ይኩን እሱረ በሰማያት። በምድር ያሰራችሁት በሰማይ እየታሰረ ይሆናል፣ በምድር የፈታችሁት በሰማይ እየተፈታ ይሆናል ብሎ ስልጣን ሰጣቸው፣ ባረካቸው፣ ቀደሳቸው። እግዚአብሔር ቤተሰቦች እኔንና እናንተንም ይባርከን ይቀድሰን። እነሆ ቃሉን የምንሰማ ሁሉ ቃሉን የምንከታተል ሁሉ ይባርከናል። ከእርሱ ጋር ከሆን ይቀድሰናል። ከእርሱ ጋር ካደረን፣ ከዋልን፣ ቃሉን ከጠበቅን እነሆ ባራኪው አምላክ ይባርከናል፣ ቀዳሹ አምላክ ይቀድሰናል፣ ንጹሑ አምላክ ንጹሕ ያደርገናል፣ ቅዱሱ አምላክ ቅዱስ ያደርገናል። የእግዚአብሔር ቤተሰቦች፣ እነሱም ከርሱ ጋር እንደዋሉ ከርሱ ጋር እንዳደሩ የሱን ቃል እንደሰሙ እነሆ ወደ ቤታና ያይዟቸው ወጣና ባረካቸው፣ እነሆ ቀደሳቸው። እጆቹንም አነሳና ንጹሐን ናችሁ፣ ነገር ግን ኃይልን እስከምልክላችሁ ድረስ በኢየሩሳሌም ተቀመጡ አለ። ምንን እስከምልክላችሁ? ኃይልን እስከምልክላችሁ ድረስ በኢየሩሳሌም ተቀመጡ። በእምነታችሁ ጽኑ ይለናል። ኢየሩሳሌም የተባለች ቤተ ክርስቲያን፣ በቤተ ክርስቲያናችሁ፣ በእምነታችሁ በቅድስት በሆነችዋ ወንጌል አምናችሁ ጸንታችሁ ኑሩ፣ ወዲያና ወዲህ አትሂዱ፣ አትፍሩ፣ በኃጢአት አትደንግጡ ማለት ነው። የእግዚአብሔር ቤተሰቦች የአይሁድን ጥላቻ፣ የአይሁድን ግድያ፣ የአይሁድን እነሆ ዛቻ አትፍሩ፣ ጽኑ፣ በኢየሩሳሌም ተቀመጡ። ነገር ግን ፍርሃታችሁን የሚያስወግደውን እነሆ ድንጋጤያችሁን የሚያስወግደውን እነሆ ክደታችሁን እነሆ ጥርጣሪያችሁን የሚያስወግደውን መንፈስ ቅዱስን ኃይለ መንፈስ ቅዱስን የመንፈስ ቅዱስን ኃይል እስከምልክላችሁ ድረስ ከአስር ቀን በኋላ አጽናኙን መንፈስ እልክላችኋለሁ አለ። ምኑ መንፈስ አጽናኙን መንፈስ ጳራቅሊጦስን እልክላችኋለሁ። ከዛን በኋላ መንፈስ ቅዱስ ወደ እናንተ ከመጣ በኋላ መንፈስ ቅዱስ በእናንተ ላይ ካደረ በኋላ እነሆ ፍሩሃን የሆናችሁ ጽቡአን ከሆናላችሁ ድንጉጣን ሆና ሆናችሁ እነሆ ኃይለኞች ትሆናላችሁ። ከዛን በኋላ መንፈስ ቅዱስን ትላበሳላችሁ፣ በኃይለ መንፈስ ቅዱስ ትራመዳላችሁ መውጣታችሁ መግባታችሁ የተቃና ይሆናል። ስለ እኔ እስከ ዓለም ዳርቻ ትመሰክራላችሁ። የኔን መሞት፣ የኔን መነሳት፣ የኔን አምላክነት፣ የኔን ፍጹም ሰው መሆን ትመሰክራላችሁ አላቸው። እግዚአብሔር ቤተሰቦች፣ ስለዚህ ይህንን እያላቸው ወደ ሰማይ ያረገ። ወአርገ ከማያለቡ እርገተ ጻድቃን ይላል። እነሆ የጻድቃንን እርገት ያረጋግጥ ዘንድ ኢየሱስ ክርስቶስ በለበሰው ሥጋ ወደ ላይ አረገ። ባይናቸው እያዩት ከፍ ከፍ አለ። ነገር ግን ከዓይናቸው ደመና ሰውራ ወሰደችው፣ ደመና ጋረደችው ይላል። እግዚአብሔር ቤተሰቦች፣ ስለ ክብሩ ደመና ጋረደችው እንጂ ደመና ክርስቶስን የሚሸፍን ሆነ አይደለም። ነገር ግን ስለ ክብሩ ደመና መጣችና ከዓይናቸው ሰወረችው። አዎ ታዲያ ቀና ብለው እየተመለከቱ ሳሉ በቀኝና በግራ ተሰልፈው እያሉ ነጫጭ ልብስ የለበሱ ሁለት ሰዎች ጠጋ አሉና እንዲህ አሏቸው፣ እናንተ የገሊላ ሰዎች ስለምንድን ነው የምታዩት? ስለምንድን ነው ትኩር ብላችሁ የምታዩት? ይሄ እኮ ወደ ላይ የሚወጣው የሚያደርገው ኢየሱስ ክርስቶስ እንደወጣ ወደ ላይ እንደሄደ አይቀርም ይመጣል ዳግመኛ አሏቸው። ምን ያረጋል? ይመጣል ዳግመኛ። ይመጣና ለእያንዳንዱ እንደ ዋጋው ይሰጠዋል። ለእያንዳንዱ ዋጋውን ሊከፍል ይመጣል፣ ዓለምን ሊያሳልፍ አዎ፣ የወጉት ሁሉ እያዩት በክብር ለፍርድ ይመጣል። ወገኖቼ ኦርቶዶክሳውያን፣ በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ተከታታዮች የሆናችሁ ይህንን ቪዲዮ፣ ይህንን መልእክት የምትመለከቱ ሁሉ ሰብስክራብይ እያደረጋችሁ ክርስቶስ ኢየሱስ የድንግል ማርያም ልጅ እኔንና እናንተን እነሆ ወይን በቀኝ ወይን በግራ ሊያቆም እነሆ ለፍርድ ይመጣል። ታዲያ ቦታው ጠቦ ይመስላችኋል? በቀኝና በግራ የምንቆመው ወይንም የምንቀመጠው አይደለም። በቀኝና በግራ የሚያቆመን የገዛ ስራችን ነው። ይኸው ነስሑ ወእመኑ እስመ ቀርበት ይእቲ መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና እነሆ ንስሐ ግቡ ይለናል። የእግዚአብሔር ቤተሰቦች፣ ማን ቀርባለችና? መንግስተ ሰማያት ቀርባለችና ንስሐ ግቡ። እያንዳንዳችን ንስሐ ልንገባ ግድ ይላል፣ ነው ንስሐ ልንገባ ግድ ይላል። አሁን በዚህ ቃል ስንቶቻችሁ ታምኑ ይሆን? በዚህ ቃል ስንቶቻችሁ ትጽናኑ ይሆን? በዚህ ቃል ስንቶቻችሁ ትመለሱ ይሆን? የእግዚአብሔር ቤተሰቦች፣ በዚህ ቃል ስንቶቻችሁ ወደ እግዚአብሔር ተቀርቡ ይሆን? በዚህ ቃል ስንቶቻችሁ ንስሐ ትገቡ ይሆን? ምን ይላል እግዚአብሔር? ነሱሁ ወእመኑ እስመ ቀርበት መንግስተ ሰማያት። መንግስተ ሰማያት ቀርባለችና እነሆ ንስሐ ግቡ ይላል። እነሆ የፍርድ ሰዓት መግቢያ እንዳናጣ መግቢያ እንዳናጣ። ስለዚህ እያንዳንዳችን በተማርነው ትምህርት ሠላሳ ስልሳ መቶ ፍሬ ልናፈራ ግድ ይለናል። እነሆ ምስክሮች ልንሆን ግድ ይላል። ለነፍሳችን ምስክር ልንሆኗት ያስፈልጋል የእግዚአብሔር ቤተሰቦች ለነፍሳችን ምስክር እንዴት ለነፍሳችን ምስክር ክርስቶስ ኢየሱስ የድንግል ማርያም ልጅ እነሆ ሲያቆመን የሰራ ነው የጽድቅ ስራ ምስክር ይሆነናል በቀኝ ያቆመናል ማለት ነው አለበለዚያ ግን ቃሉን ገሸሽ እያደረግን ቃሉን ሳንሰማ እነሆ ቃሉን እንደ ዋዛ እንደ ፈዛዛ ፈዛዛ እያደረግን እንደ ቀላል ነገር እያየን በሚያድነው ቃል እንዳንጎዳበት በሚያድነው ቃል ወደ ጽርቅ በሚያስገባው ቃል እነሆ እንዳንኮነንበት መጠንቀቅ ያስፈልጋል። የእግዚአብሔር ቤተሰቦች አንድም ሁለትም የእግዚአብሔር ቃል ምን አለው? ዋጋ አለው። አንድም ሁለትም የእግዚአብሔር ቃል ወደ መንግሥተ ሰማያት ያስገባል። የተማረ የተመራመረ እነሆ ለንስሐ የተዘጋጀ ሁሉ ምን ይሆናል? መንግሥተ ሰማያት ይገባል። ይሄ ነው በቃ የእግዚአብሔር ቤተሰቦች ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደዚህን ዓለም መምጣት፣ በዚህን ዓለም መመላለስ፣ የክርስቶስ መሞት፣ የክርስቶስ መሰቀል፣ የክርስቶስ ዋጋ መክፈል እኛ መንግስቱን እንድንወርስ ነው። ወደ ሰማይ ማረጉም በለበሰው ስጋ እኛ በምድር እንደማንቀር ሲያረጋግጥልን፣ እኛ እንደምናርግ በክብር እንደምንነሳ ሲያረጋግጥልን ይህንን መረዳት አለብን። እግዚአብሔር ቤተሰቦች፣ ለአምላክማ ወጣ ወረደ እኳ አይባልለትም። ይባላል፣ እንዲህ አይባልም ግን በለበሰው ስጋ አረገ ወጣ። እኛ እንደምንወጣ እኛ እንደምንነሳ እኛ ወደ ላይ እንደምናረግ ያረጋግጥልን ዘንድ የእኛን ስጋ ለብሶ ክርስቶስ ኢየሱስ የድንግል ማርያም ልጅ ወደ ሰማይ አረገ። እሱም በርቀት ሳይሆን በርኅቀት ረቆ ሳይሆን እየራቀ ወደ ላይ እየራቀ ወደ ላይ እያዩት፣ በዓይናቸው ትኩር ብለው እያዩት እነሆ ደመና ጋረደችው ደመና ተቀበለችው፣ ይላል እግዚአብሔር ቤተሰቦች። ስለዚህ በዚህ ሰሞን ስለ እርገቱ እንማራለን። ከሳምንቱ በኋላ ደግሞ ስለ መንፈስ ቅዱስ እንማራለን። ጾሙ ደግሞ ይገባል። ያን ጊዜ እያንዳንዳችሁ ንስሐ ገብታችሁ ንስሐ አባት ያላችሁ ንስሐ አባታችሁ ጋር ተጠግታችሁ ንስሐ አባታችሁን አማክራችሁ ንስሐ አባት የሌላችሁ ደግሞ ንስሐ አባት ይዛችሁ በሚቀጥለው ግንቦት ሰኔ አንድ ይቅርታ ሰኔ አንድ ጾም ይገባል። ያን ጊዜ ያንዳንዳችሁን እሳ ገብታችሁ የሰኔን ጾም እንድትጾሙ በዚሁ አጋጣሚ መልእክቴን አስተላልፋለሁ። አስተያየት፣ ጥያቄ ካለ ጠይቁኝ፣ እመልሳለሁ በምችለው አቅም። ይህንን ቤት ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ይሄ ሚዲያ እንዲያድግ ለሁሉ ተደራሽ እንዲሆን ሁላችሁም አስተዋጽኦ አድርጉ። ሰብስክራይብ ሳታደርጉ እንዳትወጡ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እያዩትም ከፍ ከፍ አለ። ያስተማረን የገሰጸን፣ የመከረን ልዑል አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ይቆየ